በቢስሚላህ አርረህማን ረሂም። እንግዲህ ዒድ አልአብራር ወይ ደግሞ ትንሹ ዒድ፣ ትንሹ ዒድ ገና ትልቁን ዒድ ጠግበው ሳያበቁ ወደ ትንሹ ትልቁ እንደ ፈርድ ይሆንና ትንሹ ደግሞ እንደ ሱና ሊሆን ነው መሰለኝ። እንዴት እንደሆነ አላውቅም። እስቲ እንየው። ዒድ አልአብራር ወይ ደግሞ ትንሹ ዒድ የሚባል ነገር አለ።

የብደኡነ ፊ ሲያም ስት አያም አወል ምን ሻህር ሸዋል። ከዚያም በኋላ ከዒድ ቀን ቀጥሎ ያለውን ሁለተኛውን ቀን የሸዋልን ስድስቱን ቀኖቶች ቀናቶች መጾም ይጀምራሉ። እናም ወፊ ልዮውም ሣሚን የጅሉነሁ ዒደን ዩሰሚሙነ ዒድ አልአብራር፣ ስምንተኛውን የሸዋል ቀን ዒድ አልአብራር ብለው ይሰይሙታል። እንደ ነገ ዓይነቱን ቀን ማለት ነው። እናም እኛስ ምን ቤት እንሆን ከአክባሪዎች ጋር ወይንስ ከማያከብሩት ጋር እንሁን የሚለውን በግልጽ ማወቅ ስላለብን ይሄንን ዒድ ከሚጋልቡት ጋር እንጋልባለን ወይንስ ከተቀመጡት ጋር ቁጭ ብለን እንመለከታለን፣ ወይንስ እጅ ከሚመቱት ጋር፣ ወይንስ ከሚደንሱት ጋር፣ ወይንስ የሚለውን ማወቅ ያስፈልጋል። ሸሪዓ ነው፣ ግን የሸሪዓውን ሕግ ማወቅ ያስፈልጋልና

ስምንተኛውን የሸዋል ቀን ኢድ አልአብራር የድንቅ የአላህ ባሮች ኢድ በመባል የሚታወቀውን ፈኢነሃ ሚነል ቢድዓቲ ለም የስተሒብሃ ሰለፍ። ይህ እነዚህ ነገሮች ሰለፎች ፈጽሞ የተወደደ ነው ያላሉት ቢድዓ የሆነ ድርጊት ናቸው። እነዚህ ሁሉ ወለም ይፍዓሉሃ

ስምንተኛው የሸዋል ቀን የነገው ቀን ለአብራሮች ለምርጥ የአላህ ባሮች እና እንዲሁም ደግሞ ለመጥፎዎቹም ዒድ አይደለም። ለድንቆቹም ለእብን ዑቴሚን የሚሉት ነገር አለ፣ ኢንሻአላህ እመጣበታለሁ አለው። ለደግ ባሮቹም ለመጥፎ ባሮቹም ዒድ አይደለም፣ ስምንተኛው የሸዋል ቀን የነገ የነገ ቀን ማለት ነው።

ነገር ግን ስሙ በአብዛኛው ይሄ ዒድ ይህንን ዒድ የሚያከብሩ ሰዎች ትንሹ ዒድ ነገ የሚከበሩን ምን ያደርጋሉ? በተወሰነ የተወሰነ መስጅድ ይደረግለታል። ወንድና ሴቶች ተቀላቅለው እየተጨባበጡ ወየተለፈነ ንደ ልሙሳፋሀቲ ቢል አልፋዝ ልጃሂልያ ሰላም በሚባባሉበት ጊዜ በጃሂልያ ዘመን ንግግሮች ይነጋገሩበታል። ሰላም ይባባሉበታል። ثማ የዝሃቡነ ባዕ ዛሊክ ከዛ እንግዲህ የመስጅዱን ድግስ የመስጅዱን ዝግጅት ካበቁ በኋላ ወደየ ቤቶቻቸው ከሄዱ በኋላ ለ ሱንዒ ባዕ አጥዕማ ልካሰቲ ቢሃዲ ሙናሰባ የተወሰኑ አይነት ወይ ደሞ ወደ ቤት ይገቡና ምግቦች ይዘጋጃሉ ይበላሉ የተወሰኑ ነገሮች እዛ ይደረጋሉ ይሄ ሁሉ በሸሪዓችን ውስጥ ቦታ ይሌለው ይሄን የተባለው ለምንድን ነው? እንዴ ለምንድን ነው የምትከለክሉን? እኛ እኮ ምንም ያደረግነው ነገር የለም ልንደሰት ነው። አልሐምዱሊላ ሸዋልን ጾምን፣ ረመዳን ጾመን ዒድ እንዳደረግነው ሁሉ ዒድን እንደተደሰትን ሁሉ ይሄንንም ደስታችንን ልንገልጽ ነው። ዒባዳ ሰርተናል። ነቢይ ያዘዙትን ዒባዳ ሰርተናል። ንሳ ረመዳን ማ አትበዓው ሲተ ሚን ሸዋል ካነ ከስያ ምዳህር ብለዋል። ይሄንን ደግሞ አላህ ስብሓንሁ ወተዓላ ወፍቆን ጾመናል። ታዲያ ይህንን ዒድ ከማክበር ለምን ትከለክሉናላችሁ? ለምን ትከለክሉናላችሁ? ሰለፎች አላደረጉትም፣ ነቢ አላደረጉትም። ኢባዳ ከሆነ በኢባዳ እንግዲህ ዒድ ማለት ኢባዳ ነው። ኢባዳ የአምልኮ ተግባር ነው። ሀዛ ዒዱና ብሏ ነቢ ሰለላሁ ዐለይሂ ወሰለም ወሊኩሊ ኡመትን ዒድ ሃዛ ዒዱና፣ አህለል ኢስላም። ሁሉም ኡማ ዒድ አላቸው፣ የራሳቸው ዒድ የተወሰነ ዒዶች አላቸው፣ የሚባልጉበት፣ የሚጠጡበት፣ መጥፎ ነገሮች የሚሰሩበት። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ከዛ በኋላ እኛ ደግሞ የኢስላም ዒድ ይህን ይመስላል ብለው ዒድ አልፍጥርንና ዒድ አልአብሃን ሸሪአ አደረጉልን፣ ሰላዋቱ ረቢ ወሰላሙ ዐለይሂ። ታዲያ እናንተ ለምን ትከለክሉን አላችሁ? እኛ ደግሞ ለመደሰት ብቻ አለው ኢባዳ ሰርተናል። በደግ ነገር አሳልፈናል። ልንደሰትበት ነው። አልሐምዱሊላህ አላህ ስላስቻለን ይህን ዒባዳ ስላስቻለን ይላሉ። እሺ ታዲያ ምን ብለን ነው ለእነዚህ አይነት ሰዎች መልስ መስጠት ያለብን? መስጠት ያለብን ዒድ ማክበር የሆነ በዓል ማክበር ከሸሪአ ጋር የተያያዘ ነገር ነው። ሸሪአ ደግሞ በሸሪአዊ መልኩ በዒባዳ መልክ የሚከበር ነገር በዒባዳ መልክ የሚከበር ነገር ማስረጃ ይፈልጋል። አልዒባዳት ተውቂፍያ ማስረጃ ያስፈልጋቸዋል። ማስረጃ ፈልገን ፈልገን ስንል ደግሞ ነቢ ሰለ ላ ሰለም አላደረጉትም፣ ሰሓቦች አላደረጉትም፣ የሰሃቦች ተከታዮች ታብዕዮች አላደረጉትም፣ የታብዕዮች ተከታዮች አጥባዕ ታቢዒን አላደረጉትም። ነቢ ደግሞ ሰለ ላ ሰለም ያሉት ምርጥ ክፍለ ዘመናት ሶስት ክፍለ ዘመናት ናቸው። ይሩ ል ቁሩኒ ቀርኒ የእኔ እኔ ያለሁበት ክፍለ ዘመን ምርጡ ክፍለ ዘመን ነው። ሱመ አለዚነ የሉነሁም ሱመ አለዚነ የሉነሁም ከዛ ቀጥሎ የመጡትም የተሻሉ ናቸው። ቀጥሎ ያሉትም የተሻሉት ምርጥ ክፍለ ዘመናት ናቸው አሉ። እነዚህ ሶስት ክፍለ ዘመናቶች ይህንን ዒድል አብራርን፣ በዚህ ውስጥ የነበሩ ሰለፎች አላከብሩትም። ታዲያ አምጥተን ነው የምናከብረው? ከኪስ አውጥተን ከእኛ ከራሳችን ኪስ አይሆንማ። አይፈቀድማ። ስለዚህ አልሐምዱሊላህ ሸሪዓችን ሁለት ዒዶችን ምርጥ የሆኑ ዒዶች ኢባዳ ምርጥ ትላልቅ ኢባዳዎችን ሰርተን የምናከብራቸው ሁለት ምርጥ ዒዶች ተደርገውልናል። እነሱን በስርዓት እንከተል፣ እነሱን በስርዓት እናክብራቸው። እናም በዚህ አይነት መልኩ ነው ዒድ መከበር ያለበትና ማይ ደግሞ ዒድ አልአብራር የሚባለው ትክክል እንዳልሆነ ምን አሉ እብን ዑቴይሚን ራህመቱላሂ ዓለይህ በዚህ ዙሪያ ጥሩ የሆነ አጭር መልስ ሰጥተዋል። ል ቅድሙ እብን ተሚያ ራህመቱላሂ ዓለይህ የሚመስል መልስ ነው። ሆኖም ግን ምን አሉ አላህ ይርሓማቸው እንደገና፣ እንደዛው ደግሞ እብኑ ባዝ ራህመቱላሂ ዓለይህ እብኑ ባዝም ራህመቱላሂ ዓለይህ መሳይ መልስ ነው የመለሱት

አይ፣ እኔ ኢድ ለብራደን እኮ አከብራለሁ ብዬ አስቀድሜ ስድስቱ ጾም ያለው ካልሽ፣ የተሸውደሻል። ምክንያቱም መጾም የነበረብሽ መጾም የነበረብሽ ምንድነው ቀዳውን ነበር አስቀድመሽ ምኖር የነበረብሽ አሁ ጾምሽ ትክክል ነው፣ ግን በላጩ ቀዳሽ ማስቀደም ነው። ምክንያቱም መንሳም ረመዳን ረመዳንን ሙሉ የጾመን ያሉት አንቺ ደግሞ ቀዳ ገና ስላለብሽ የረመዳንን ሙሉ አልጾምሽም። አመት የሚያስገኘው ምንዳ አልታጪ ነው። ስለዚህ አንቺ እዚ ውስጥ ገቢ ነው። ታዲያ ይሄ ነገር እንደው እኩልነት ይመስላል? የኢስላምን ባህሪ ያንጸባርቃል አያንጸባርቅም? ስለዚህ ይሄ የሞኞች የጃሂሎች አባባል ነው። እናም ተራ ሰዎች እንደዛ ይላሉ አሉ እብን ዑተይሚን። ከዛስ እ ሸዋል ወላኪን ሃዛ ቢድዓ፣ ይሄ ነገር ቢድዓ ነው። ፈሃዮም ለይሰ ኢደን ልል አብራሪ ወላ ልፉጃ፣ ይሄ ቀን ለጥሩ ሰዎችም ለመጥፎ ሰዎችም ኢድ አይደለም ቶ ነ ሙቅተ አነሁ ለም የሱም ሲትአያም ን ሸዋል ሌሰ ሚን ልአብራር። ይሄ ደግሞ ቅድም ያልኳችሁ ይሄንን ነው። ድንቅ የሚናገሩት ነገር አለ እንግዲህ ሲታን ሸዋልን ያልጾመ አብራር አይደለም፣ ምርጥ የአላህ ባህሪ አይደለም ማለት። እነሱ ሲታዎችን ስድስቱን ብቻ የጾሙት ናቸው ድንቅ የአላህ ባህሪ ሊሆኑ ነው። ሌሎቹ የአላህ ባህሪዎች አይደሉም፣ ጥሩ የአላህ ባህሪዎች አይደሉም ማለት። ስለዚህ ይሄ ነገር እንደው ፌር ነው አይደለም አይመስልም የኢስላምን ባህሪ አያንጸባርቅም። ስለዚህ ትክክል አይደለም፣ ቢድአ ነው ብለዋል። ራህመቱላሂ አለይህ እና ይህም ዒድ ለፉጃሮችም ለአብራሮችም ዒድ አይደለም። ታዲያ ስድስቱን ያልጾሙ አብራሮች አይደሉም ማለት ነው? በምርት ሁኔታ ረመዛንን ሲጾሙ ቆይተው በቅያምን ሌይል፣ በተህጁድ በተራዊህ ቁርአንን ስንት ከትመው ከዛ በፊትም እንደዛ ነበሩ፣ ከዛ በኋላም እንደዛ ነበሩ። ነገር ግን ሲታን በተለየ ምክንያት አልጾሙም። ታዲያ አብራሮች አይደሉም? አይ።

ድንቅ ሰው ከሌሎች ድንቅ ሰዎች የሚበላለጡበት ደረጃ እንዳለ ይሄ ጥርጥር የለውም። ስለዚህ እንደዛ ብለዋል። እብን ዑቴሚን ፊ ሸርሕ ልሙምቲዕ ስድስተኛው ቅጽ ላይ አራት መቶ ስልሳ ስድስተኛው ገጽ ላይ መመልከት ይቻላል ማለት ነው። አላህ ስብሐነው ተዓላ ከይሩን እየግጠመን። አላህ ስብሐነው ተዓላ ጥሩውን መንገድ ያሳየን። ኢብኑ ባዝም ራሕመቱላሂ ዐለይህ መሳይ ነገር ነው የመለሱት በአጭሩ ጀዛኩሙላህ ኸይረን ባረከላሁ ፊኩም። ነገ ዒድ የሚባል ነገር የለም። ነገ ዒድ የለም። አጅሬ ምናምን ያዘጋጀሽ አሁኑ ብያት ወይ ዛሬ ምሽት ዒድ ብለህ ብታከብር እና ብታከብሪ ቢድዓ ውስጥ ገብተሻል። ቢድዓ ደግሞ ጥመት ነው ብለዋል ነቢ ላ ሰለም። ጥመት ደግሞ የጀሃነም ነው ብለዋል ነስአሉላህ ሰላማ። ስለዚህ አላህ የጠብቀን። አላህ ኸይሩን መንገድ ያሳየን ጅዛኩም ላ ር ባረቀላ ፊኩም ጥያቄዎች ወደ ወለጥያቄዎቻችሁ ልገባ ነው። ጅዛኩም ላ ር ይሄንን ነገር ለእህቶቻችን ለወንድሞቻችን አድርሱ። እኛ ሙስሊሞች ያለን ድ ድ አልፈጥር ና ድ አልአብሃ ብቻ ነው። ሌሎቹን ወደ ጎን ተቧቸው። አይጠቅሙም ይጎዳሉ እንጂ። ስለዚህ የነቢን ለ ላ ሰለም የሰሓቦችን ፈለግ ረላሁ አንሁም መከተል የፈለገ እነዚህን ነገሮች ይራቃቸው።

በብርን የከፈልሽው ወይስ በእህል እዚ አስ ኢትዮጵያ ለስደተኞች በእህል የተሰጠው፣ በቃ ትክክል ነው፣ ችግር የለውም። የአንቺን እዛ አስከፈልሽ አይደለም? ዋ የእኔንም አስከፍያለሁ እዛ ሉቄ ነሽ፣ እጀዛክላ ድ ይቻላል፣ ችግር የለውም። አያላ ባረከላሁ ፊክ የተከፈለው ያው ሶስት ሶስት ኪሎ ነው። የተወጣልሽ አይደለም የወጣው ወታለች መሰለኝ። በሽፍሳት ጥያቄ ያለኝ ስድስት ቀን ቀዳ አለብኝ። ዛሬ ጨረስኩ፣ ነገ አንድ ብዬ ሸዋልን መጾም ይችላል? ናዕም ይቻላል፣ ነገ ሸዋልን መጾም ቀዳችሁ፣ ዛሬ የጨረሳችሁ ነገ ሸዋልን መጾም መጀመር ትችላላችሁ። ምክንያቱም ትንሹ ዒድ የለም ፣ ትንሹ ዒድን የፈለግሽ አጅሬ ካልሆን በስተቀር ትንሹ ዒድ የሚባል ነገር ስለሌለ ከነገ ጀምራችሁ መጾም ትችላላችሁ ሸዋልን የቀሪቦ እንሻላህ በነገው ዕለት ቀሪቦን ቀሪቦንና ያታለን እኔ ጊዜውን አቆየውባችሁ እንጂ ቀሪቦ በኢድ ቀን መተላለፍ የነበረባት ነች። ክነ ኬኔቶ እስቲ እን የጠጣችሁ እንግዲህ ሁክሙ ምን እንደሆነ ትሰማላችሁ። ኢንሻላህ አላህ ካገራልን ነገ ኢንሻላህ አላህ ያድግልን፣ አላህ ያግራልን። ከተቻለ ከተቻለ በተቻለ መጠን ነገ እንዲሆን ተስእመኛለሁ። ኢንሻላህ እሺ፣ ወደ ጥያቄዎቻችሁ እየገባን ነው፣ ገብተናል እንጂ እንዴ፣ የምንድን ነው እንግዲህ የገባን

ናንገል ፎዚ ፎዚ ዴቢ ስሬ ስጋፊኬ ውሳ ሶስት ቀን ቀዳ አለብኝ እና ስራ በጣም ይበዛብኛል እና ጁምአ የተወሰነ ስራ ይቀንሳል እና ጁምአ ቀን ብጾም ይሆናል ወይ? ኢንሻአላህ ይሆናል። ድሪስ ይቻላል፣ ኢንሻአላህ። ቀዳ ያለባችሁ የምታገኙት ቀን ጁምአ ብቻ ከሆነ በተቻለ ቀደም አንድ ቀን ብታስቀድሙ ወይ ደግሞ አንድ ቀን ከበኋላው ብትጾሙ ወይ ሐሙስን ወይ ቅዳሜን አብራችሁ ብትጾሙ ለምሳሌ ሐሙስና አርብ ወይ ደግሞ አርብና ቅዳሜን ብትጾሙ ጥሩ ነው። ነገር ግን ያልቻለ ጁምአን ቢጾም ቀዳ ያለበት ከዛን ቀን ውጪ ጊዜ የሌለው ቢጾም ችግር የለውም፣ ችግር የለውም ኢንሻአላህ። ኢድ ብለን ሲሆን ለመሰብሰብ ብለን ነው ይላሉ፣ አይሰሙንም እና ያዘጋጁት ምግብ መብላት እንዳትበሉ፣ ምግባቸውን ምግባቸውን እንዳትቀምሱት፣ እነሱ ይብሉት። እምቢ ካሉ እንቢተኞች ከሆኑ እነሱ ራሳቸው ይብሉት። ባረከ ላሁ ፊኩም። ነዓም ነዓም፣ ወዓለይኩም ሰላም። አሁን በአስተማሪች ደርስ ላይ ጥያቄ የመጠይቅ ፈልጌ ነበር ና ትንሿ ኢድ የሚባል ነገር የለም ቢድኣ ነው እና አይከበርም ቀዶ ያለበስ ወገዷን አስቀድሞ ይዞማል። ነገር ግን አሁን ኢድ ላይ በስራ ያሳለፍን ሰዎች ዘመድ ለመዘየር ጊዜ ያላገኝን ሰዎች ማለት ነው። ልክ ኢድ ደግሞ እንደወጣ የሸዋል ጾም ይጀምራልና ሸዋልን ጾመን ስድስቱን ቀን ጨርሰን፣ ልክ ማለት ጾም ሳይኖርብን ስንጨርስ ሰዎችን ብንዘይር ከበአሉ ጋር ምንም አያገናኘው። ከትንሹ አይድ ጋር ግን እረፍታችን ማለት ያለን ቀን ያ ስለሆነ ዳይት ዛሬ ዘየራቸው ብለን ብንዘይር ትንሿን ኢድ ማክበር ከሚባሉ ቢድኣ ገ ይገናኛል። ነቢይ ሰለላሁ ዐለይሂ ወሰለም ያሉት እነመ ልአማሉ ብንያት፣ አንድ ስራ የሚታየው በንያ ነው። እናንተ ንያችሁ እዛ የምትሄዱት እንደገና ደግሞ የሚቀበሏችሁ ሰዎች እናንተን የሚቀበሏችሁ ወይ ደግሞ እናንተ ሄዳችሁ የምዘይሯቸው ሰዎች ይህንን ኢድ የማያከብሩ አይነት ሰዎች ከሆኑ በሄዳችሁ ብዘይሯቸው ችግር የለም። ዚያራ በኢስላም በጣም የተወደደ ስራ ነው። ስለዚህ ንያችሁ ያስ ካልሆነ እንደገና ደግሞ እነሱም ይህንን ዒድ የማያከብሩ እስከሆኑ ድረስ ሄዳችሁ አብራችሁ ጥሩ ጊዜ በሀላል ነገር አብራችሁ ብታሳልፉ እንሻላ ችግር የለውም። ሆኖም ግን ሆን ብላችሁ ይህንን ቀን ለዚህ ብላችሁ እንዳታደርጉት። ባረከላሁ ፊክ። ሌላም አማራጭ ካለ ማለት ነው። እኛ ለዚህ ብለን አሁን እኔ ለምሳሌ ለዚህ ብዬ አላደርግም። ብዙ ዘመድ ነው የምዘየረው፣ አክስቶቼን፣ ጓደኞቼን፣ እህቶቼን ግን ምናልባት ከዛ መሀል ትንሽ አልኢድ ብሎ የሚያከብር ሰው መኖሩን አውቅስ ኖ ዋናው ቤተሰቡ ነው። ቤተሰብ አሁን ለምሳሌ እናንተ የምትሄዱበት ቤተሰብ ይሄንን ከዚህ ጋር ግንኙነት የሌላቸው ከሆነ የመጣው እንግዳ ካከበረ እናንተ ምን የሚያገባቸው ነገር የለም። እንደውም በዚያውም ዳዕዋ ታደርጉላችኋላችሁ፣ ታስተምሯቸዋላችሁ እዛ የሚያደርጉ ሰዎች ካሉ ማለት ነው። አይ በቃ ይበቃሻል። አንድ ይቅርታ፣ በጣም ብዙ ሰው አለ መስመር ላይ። ሞባይል ደግሞ ሊዘጋትብሽ ሊቀርበው፣ ወላሂ ካለኝ የኔትወርክ ሁኔታ እንደዘን በተመቸኝ ሰዓት ነው የምገባው በአብዛኛው። ለማንኛውም ይውልሽ፣ ምናልባት ሞባይሉ ካልዘጋ ከደርስ በኋላ በቀጥታ ደውይ፣ ልክ እንደዘጋው

ከሶስት ኪሎ በላይ ነው። ለአስር ሰው ነው የሸፈንኩት። በሶስት ኪሎ ሰላሳ ኪሎ ነው እኔ ግን ብሩ 50 ኪሎ ዱቄት ነው ገዝቼ። በጣም ጥሩ። ባረከላሁ ፊኩም። ባረከላሁ ይቀበልሽ። ጥሩ ነው። ጭማሪ መኖሩ ችግር የለውም። እንደውም ደንቅ ነው። ጥሩ ነው። ጭማሪ መኖሩ ችግር የለውም። እሺ፣ የሚቀጥለው ጥያቄ ከዩቲዩቦች ምን ይላል ኡስታዝ፣ መልሱልኝ በአላህ። ከእናቴ ጋር ስንከራከር ነበር። አሁን እሷም የባሌን ሙራድ ለመሙላት ስል ነው ዶሮ ምናምን የሰራሁት አለችኝ። እኔ ደግሞ አይቻልም አልኳት። እሱን እንዳይከፋው ብዬ ነው አለችኝ። እሷ ወንጀል ውስጥ ትገባለች። እሷም ግን አታከብርም። ሁሉም ለሱ ብላ ነው የሰራችው። ያው ነው፣ ለሱ ብላ ከሰራችው ተባብረዋለች ማለት ነው። ተባብረዋለች ወደፊት ይሄ አንዴ ከሆነ እንግዲህ ወደ ወደፊት ማድረግ እንደሌለባት ነገርያት። ለሱ ብዬ ነው የሚባል ነገር የለም፣ በዲናችን ውስጥ ሁሉም ቀብር ውስጥ ለራሱ በሰራው ስራ ይጠየቃል። የመልቅያማ ሚዛኑ ሲቀርብ እያንዳንዱ ሰው ሚዛኑ የሰራውን ስራ ያሳየዋል። በዚያን ቀን ለሱ ብዬ ነው የሚል ነገር የለም፣ ሁሉም የዚያን ቀን የስራውን ያገኛልና አልሐምዱሊላህ ረቢል ዓለሚን

እንሰባሰብ ነበር። አይ ዘይነብ ጎበዝ፣ እንዳትሰባሰቡ ለሱ ብላችሁ እንዳትሰባሰበው። እኔ ምግብ እኔ ምግራብ እኔም ግራ ገብቶ የነበረ ኢድ ነገ ይከበራል። አዎ ኢድ የሚባል ትንሹ ኢድ የሚባል ነገር የለም። ፕሊዝ ሼር፣ ሼር፣ ሼር አድርጉ፣ እባካችሁ አደራችሁን፣ ሼር ይደረግ ለብዙ ወንድም እህቶቻችን ድረስ መጀመሪያ ላይ ተናገር ያለው በተቻለ መጠን ለብዙ ሰዎች መድረስ የሚችልበትን ነገር እናደርግ። ለምሳሌ ቪዲዮ ላይክ አድርጉ፣ ሼር አድርጉ። በስቶሪያችሁ ላይ በፌስቡክ ስቶሪ በዩትዩብ ላይ ካላችሁ ዩ ተጠቃሚዎች ከሆናችሁ እንደገና ደግሞ በዋትሳፕ ስቶሪ በኢሞ ስቶሪ ላይ አስቀምጡ። ብዙ ሰዎች ይጠቀሙበታል። ቪዲዮን ላይክ አድርጉ። ባረከላሁ ፊኩም። ከዚህ በዳ ሰዎችን እናድል እናትርፋቸው በተቻለን መጠን አቅማችን ይሄ ነው። አቅማችን ይሄ ነው። የምንችለውን እናድርግ። ባረከላሁ ፊኩም። እሺ ውስታዝ፣ የረመዳን ቀዳ አለብኝ አልጨረስኩም። ነገ መጾም እችላለሁ? አው ናም፣ የረመዳን ቀዳ ያለባችሁ ነገ መጾም ትችላላችሁ። ነገ ምንም ነገር የለም። አዲስ ነገር የለም። እንደ ተራው ቀን ነው። ነገ ነገ ተራ ቀን ነው። ዒድ የሚባል ነገር የለም። ትንሹ ዒድ የሚባል ነገር የለም። አብራር የሚባል ዒድ የለም። ስለዚህ ጾሙ። ባረከላሁ ፊኩም። ነገ ጾም